ለበርካታ ዓመታት ፍዳና መከራ ሲደርስባቸው የቆዩት የሶሪያ ሀገረ ሰብ ሰዎች በአሁኑ ጊዜ አዲስ ቀን ይወጣላቸው ይመስላል። ሶሪያን በይፋ መምራት ከጀመሩ ሶስት ወራት የሆናቸው የሶሪያው ጊዜያዊ ፕሬዚዳንት አህመድ አልሻራ በሀገሪቱ የሽግግር መንግስት ለአምስት ዓመታት የሚቆይ ህገ መንግስት ላይ ፊርማቸውን ማኖራቸው ተሰምቷል። አልሻራ የበሽር አላሳድን መንግስት ከስልጣን ያወረደውን ጥቃት ከመሩና ድልን ከተጎናጸፉ ከሶስት ወራት በኋላ ለአምስት ዓመት የሚቆየው መንግስት የሚመራበትን ህገ መንግስት ላይ መፈረማቸው ተሰምተዋል። አልሻራ ይህ የህገ መንግስት ሰነድ ለሶሪያ አዲስ ታሪክ የሚጽፍ ጭቆናን በፍትህ የምንተካበት እንደሆነ ተስፋ አደርጋለሁ ሲሉ ተናግረዋል። ህገ መንግስቱ የቀድሞውን አንዳንድ ሁኔታዎች ባሉበት ያስቀመጠ ሲሆን የአገሪቱ ርዕሰ መስተዳደር ሙስሊም መሆን እንዳለበት ደንግጓል። ከዚህ በተጨማሪም የእስልምና ህግጋትን እንደ ዋና የህግ ምንጭ መጠቀምን በህገ መንግስቱ የሰፈረ እንደሆነ የህገ መንግስቱ አርቃቂ ኮሚቴ አባል አብዱል ሐሚድ አልአዋክ መናገራቸውን አልጀዚራ ዘግቧል። ህገ መንግስቱ ሀሳብን በነጻነት የመግለጽ መብትንና የመገናኛ ብዙሀን ነ ነጻነትን የፈቀዱ ድንጋጌዎችን እንዳካተተ በቱርኩ ማርዲናት ሉክ ዩኒቨርሲቲ የሚያስተምሩት የህገ መንግስት ኤክስፐርት አላዋክ ይጽፋሉ። ከዚህ ባለፈም ሶሪያ መረጋጋት በተሳናት ወቅት ዜጎች የማህበራዊ ዋስትናቸው እንዲጠበቅ፣ ነጻነታቸውም እንዲረጋገጥ በህግ አውጪ፣ አስፈጻሚ እንዲሁም የህግ ተርጓሚ አካላት ላይ ጥብቅ መስመሮች እንዲሰመሩና የሚና መደበላለቅ እንዳይፈጠር ህገ መንግስቱ የሚያደርግ እንደሆነም እኚሁ ባለሙያ ገልጸዋል። ይሁን እንጂ የሶሪያው ጊዜያዊ ፕሬዚዳንት አህመድ አልሻራ በዚህ ህገ መንግስት ላይ ፊርማቸውን ባኖሩ ቀን እስራኤል በሶሪያ ዋና ከተማ ደማስቆ ሰሜን ምዕራብ ዱማር ግዛት የሚገኘውን ህንፃ ላይ የአየር ጥቃት መፈጸሟ ተሰምቷል። የእስራኤል መከላከያ ሚኒስትር ኢስራኤል ካትስ ጥቃቱ የፍልስጤም እስላማዊ ታጣቂ ቡድን ማዘዣ ማዕከል ላይ ኢላማ ያደረገ መሆኑን ሲገልጹ፣ ሽብርተኝነት በደማስቆም ሆነ በየትኛውም ቦታ የምንቀበለው አይደለም ሲሉ የሶሪያን ጊዜያዊ ፕሬዚዳንት አህመድ አልሻራን አስጠንቅቀዋል። በእስራኤል ላይ የሽብር ተግባር ለመፈጸም በሶሪያ የተደራጁ ጽንፈኛ ኃይሎች ከተገኙ የአየር ኃይል አውሮፕላናችን በሶሪያ ሰማይ ላይ ሲበርና የሽብር ኢላማዎችን ሲመታ ያገኙታል ሲሉ ካትስ መልእክታቸውን አስተላልፈዋል። እስራኤል ጥቃት ያደረሰችበት ቦታ የፍልስጤም እስላማዊ ታጣቂ ቡድን መሰብሰቢያ እንደሆነ ገልጻለች። ስለ ጥቃቱ ኢዝማኤል ሲንዳክ የተባለ የፍልስጤም እስላማዊ ታጣቂ ቡድን አባል ለአሶሽየትድ ፕሬስ እንደገለጸው እስራኤል ያደረሰችው የአየር ጥቃት ኢላማ ያደረገው የቡድኑ መሪ ዚያድ ናካሌህ ቤት ላይ እንደሆነ ገልጿል። ይሁን እንጂ እስራኤል ያደረሰችው ጥቃት ግቡን አልመታም ያለው ይህ አባል አፓርታማው ለዓመታት ባዶ ነበር፣ ናካሌህ በሶሪያ ውስጥ የለም ሲል የጥቃቱ ኢላማ አለመሳከል መመልካቱን አስረድቷል የሶሪያ መንግስት የዜና ወኪል እንዳስታወቀው ህንፃው ላይ በተሰነዘረው ጥቃት አንዲት ሴትን ጨምሮ ሶስት ሰላማዊ ሰዎች ቆስለዋል ይህ የእስራኤል ጥቃት በሶሪያ ደማስቆ ሲፈጸም ፕሬዚዳንት አህመድ አልሻራ ሀገሪቱን ባለፈው ዓመት መገባደጃ ላይ ከተቆጣጠሩ በኋላ የመጀመሪያው የአየር ጥቃት እንደሆነ ተገልጿል እስራኤል የበሽር አል አሳድ አገዛዝ መገረሰስን ተከትሎ ጂኦፖለቲካዊ ጥቅሟን ለማስጠበቅ ወታደሮቿን ወደ ደቡባዊ ሶሪያ እንዲገሰግሱ በማድረግ ጥቃቶችን በመፈጸም ይዞታዋን አስፍታለች በዚህም የደማስቆ ከሞሮኮን ጥቃት ጨምሮ ከበሽር አልአሳድ መንግስት መገርሰስ በኋላ የሶርያን ሉዓላዊ ግዛት እየጣሰች ለደህንነቴ የሚያሰጉ አክራሪ ኃይሎች በዚህ መሽገዋል፣ ለዚህም እርምጃ ወስዳለሁ በማለት የአየር ድብደባዎችን እያካሄደች ነው። በዚህም ይህ የእስራኤል ጣልቃ ገብነት ባሳለፍነው ሳምንት በቀድሞ የበሽር አልሳድ አስተዳደር ታማኝ ደጋፊዎችና በአዲሱ የሶርያ ጊዜያዊ መንግስት ጦር ኃይል አባላት መካከል በተቀሰቀሰው ደማፋሳሽ ግጭት ከአንድ ሺህ በላይ ሰዎች በሞቱባት ወትሮውም በውጭ ሀገራት ጣልቃ ገብነት በውስጣዊ ክፍፍል እየተናጠችና መረጋጋት ለተሳናት ሶሪያ የገባችበትን ውጥረት እንዲባባስ እያደረገ ስለመሆኑ ተሰምቷል። እስራኤል በሶሪያ መሰረታዊ ፍላጎት እንዳላት የቤንያሚን ኔታንያሁን ንግግር ጠቅሰው የሚጽፉት አሊ ቢከር በኳታር ዩኒቨርሲቲ የጥናት ቡድን ረዳት ፕሮፌሰር ናቸው። ኔታንያሁ ሶሪያ ወደ ደቡባዊ የሀገሪቱ ክፍል ጦሯን እንድታሰፋ የማይፈቅዱ ናቸው ይላሉ። በዚህ ደግሞ የጎላን ተራሮች እስራኤል በቀጠናው የሚደረገውን እንቅስቃሴ ለመቃኘት የሚያስችላትና፣ ወታደራዊ እንዲሁም ስትራቴጂካዊ ጠቀሜታው የጎላ በመሆኑ ለጎላን ተራሮች ወደ ኋላ ትልም። ከዛ ባለፈም በሶሪያ የሚገኙትና እስራኤል ለእነሱ እንዳይበላይ ጠባቂ ነኝ ብላ የምታስባቸው ያላቸው የድሩዝ ማህበረሰቦች በሶሪያ መንግስት እንዲገፉ አላደርግም የምትልናት ሲሉ ጽፈዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ማታ በደማስቆ ያደረጉትን ጥቃት አስመልክተው እንደገለጹት እስራኤል ላይ ጥቃት የሚያደርስና ለማድረስ የሚሞክር አጸፋ እርምጃ ይወሰድበታል ሲሉ ተናግረዋል። በዚህ ጉዳይ ላይ ፖሊሲያችን ግልጽና የማይናወጥ ነው ያሉት ኔታንያሁ ይህ በሶሪያ ላይ ብቻ የሚተገበር አይደለም፣ ሁሉም ይህንን ማወቅ አለበት ሲሉ አስጠንቅቀዋል። የሶሪያ የሰብአዊ መብቶች ተከታታይ ቡድን እስራኤል በተያዘው የፈረንጆቹ አመት ብቻ ብቻ 27 የአየር ላይ ጥቃት ማድረሷን መመዝገቡን አስታውቋል። እነዚህ ጥቃቶች የወታደራዊ መሳሪያ ማከማቻዎች እንዲሁም ህንፃዎችን ኢላማ ያደረጉ እንደሆነ ተገልጿል። በጦርነት በምትታመሰው ሀገር ከ50 ዓመታት በላይ በዘለቀው የአሳድ ቤተሰብ አምባገነናዊ አገዛዝ ሲገረሰስ ብዙዎች ደስተኞች ቢሆንም ሃይማኖታዊና አነስተኛ የማህበረሰብ ክፍል የሆኑት መሪዎች አገሪቱ እንድትረጋጋ ያደርጉ እንደሆን ጥርጣሬ ገብቷቸው ቆይተዋል። አሜሪካና አውሮፓ በአሳድ የስልጣን ዘመን በሶሪያ ላይ ጣሉትን ማዕቀቦች የሌሎቹ መሪዎች ሁሉን አቀፍ የፖለቲካ ስርዓት እንደሚፈጥሩና አነስተኛ የማህበረሰብ ክፍሎችን መጠበቃቸውን እስኪያረጋግጡ ድረስ ማዕቀቦቹን ከማንሳት እያመነቱ መቆየታቸውንም አሶሼትድ ፕሬስ ዘግቧል። በዚህም ሶሪያ ባሳለፍነው ሳምንት በቀድሞ የበሽር አላሳድ አስተዳደር ታማኝ ደጋፊዎች ባነሱት አመፅና አዲሱ የሶሪያ ጊዜያዊ መንግስት ጦር በከፈተው ውጊያ ንጹሐን ዜጎችን ጨምሮ ከአንድ ሺህ በላይ ዜጎች መሞታቸው በሀገሪቱ የሰላም አየር እንዳይነፍስና የዜጎች ሰቆቃ እንዲቀጥል ምክንያት ሆኗል። ይህንን ግጭት ተከትሎ ጥቃቱን ሸሽተው በሺዎች የሚቆጠሩ ሶሪያውያን አሁንም በባህር ዳርቻ ላታኪያ ግዛት በሚገኘው የሩሲያ አየር ማረፊያ ተጠልለዋል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ እንደተናገሩት ወታደራዊ ኃይላችን ከ8ሺ በላይ ሰዎችን አስጠልሏል። በቅርብ መረጃ መሰረት ምናልባትም ወደ 9ሺ የሚጠጉ ሶሪያውያን በተለይም ሴቶችና ሕጻናት በሩሲያ ድጋፍ እየተደረገላቸው እንደሆነ የሩሲያ ዜና ወኪል ዘግቧል። በዚህ መካከል ነው ሀገሪቱ ለአምስት ዓመታት ግልጋሎት እንዲሰጥ ያቀደችውን የሽግግር መንግስት ህገ መንግስት ያቀረበችው ህገ ዘላቂ ህገ መንግስት እስኪጸድቅና ምርጫ እስኪደረግ ድረስ ጊዜያዊ ፓርላማ ሆኖ የሚያገለግል ህዝባዊ ኮሚቴ የሚያቋቁም እንደሆነ ተሰምቷል። በኮሚቴው ሁለት ሶስተኛው አባላት በጊዜያዊው ፕሬዝዳንት በተመረጠው ኮሚቴ የሚሰየሙ ሲሆን አንድ ሶስተኛው በአልሻራ የሚመረጡ መሆኑ ተገልጿል። በታሳስ ወር አልሻራ የሶሪያን ህገ መንግስት እንደገና ለማጻፍና ምርጫን ለማደራጀት እንዲሁም ለማካሄድ እስከ አምስት ዓመታት ጊዜ ሊወስድ ይችላል ሲሉ ተናግረው ነበር። ይሁን እንጂ ባለፈው ወር ባደረጉት ብሔራዊ የውይይት ኮንፍረንስ አዲሱን ህገ መንግስት የሚያዘጋጅ ኮሚቴ በመሰየም ጊዜያዊ ህገ መንግስት እንዲዘጋጅና ጊዜያዊ የፓርላማ ምርጫ እንዲካሄድ ተደርጎ ነበር። ነገር ግን ይህ ሂደት የሶሪያን የተለያዩ ጎሳና ቡድኖችን ወይም የሲቪል ማህበረሰብን ያካትት አይደለም ሲሉ ተችተውታል። ይህ አዲስ ህገ መንግስት የሶሪያ መንግስት በግዛቱ የሚደረጉ ማንኛውንም የሽብርተኝነትና የአክራሪነት እንቅስቃሴዎችን እንዳይቀበል የደነገገ ነው የተባለ ሲሆን በዚህ መካከል ግን በሀገሪቱ ያሉ ዜጎች መብታቸውና ነጻነታቸው የተከበረ እንደሆነ በማድረግ የዘር፣ የሃይማኖትና ጾታን መሰረት ያደረገ መገለልና መድሎ እንዳይኖር አድርጎ ያስቀመጠ እንደሆነ ተጠቅሷል። ከዛ በተጨማሪም የሀገሪቱ ጦር ሰራዊት የሀገሪቱ ዋነኛ ተቋም ይሆናል የተባለ ሲሆን ከዛ ውጭ ያሉ ወታደራዊ እንቅስቃሴዎች እንደማይፈቀዱና የቀድሞውን አምባገን። ዘመናዊ ስርዓት ማውደስ እንዲሁም ማቀንቀን እንደ ወንጀል እንደሚታይ አስቀምጠዋል። ከአምስት ዓመታት በኋላ ህገ መንግስት ለማርቀቅ አዲስ ኮሚቴ እንደሚቋቋም የተነገረ ሲሆን ነገር ግን ህገ መንግስቱ በሀገሪቱ ያሉ የተለያዩ የፖለቲካ የሃይማኖትና የጎሳ ዜጎችን ያካተት እንደሆነ የተባለ ነገር የለም። ለፎሬን አፌርስ የሚጽፈው ስቴቨን ኩክ በአልሻራ የሚመራው አዲሱ መንግስት በጎሳ እንዲሁም በሃይማኖት የተከፋፈለችውን ሶሪያ ሰላም ለማጽናት ስራ እንደሚቀረው ይጽፋል። ሶሪያውያን ባለፉት መቶ ዓመታት በጎሳና በመሳሰሉት ተከፋፍለዋል የሚለው ይህ ፊ በአገሪቱና በቀጠናው ያለው የፖለቲካ እና የስልጣን ፍላጎቶች በርካታ በመሆናቸው ዘላቂ ሰላም እንዲመጣ ለማድረግ ከባድ እንደሆነ ጽፏል። የሶሪያ ጊዜያዊ መንግስት በሶሪያ የባህር ዳርቻ ላይ ብጥብጥ ከተቀሰቀሰ በኋላ ሰሜናዊ ምስራቅ ሶሪያን ከሚቆጣጠረው የኩርድ ታጣቂ ቡድንና የሶሪያ ዲሞክራሲያዊ ኃይሎች ጋር ከስምምነት ላይ የደረሰ ሲሆን ይህም ዲፕሎማሲያዊ ስኬት ተደርጎ ተወስዷል። ከዚህ በኋላም የቱርክ ከፍተኛ ዲፕሎማቶች ቡድን ድንገተኛ ጉብኝት በደማስቆ ማድረጋቸው ተሰምቷል።